ወለድ ሰው ሁለት አይቻላቅ ፍቅር ለኔ በተናገርክበት ልክ ወልደ ጊዮርጊስ እንድትናገረው ፈልጋለሁ። ለምን እኔ ወልደ ጊዮርጊስ ደውዬ በጣም ሀይለ ቃል ነው የተናገርኩትኝ። ኦኬ። እኔንና ወልደ ጊዮርጊስን አጣልተኸኛል። አንተ ናምኝ። አስፈላጊ ከሆነ እኔ ሄጄ ሙሉ ድምፅህን አውጧለሁ። ፍቅር እኔ ውሻት አልፈልግም። እኔ እዚህ ሚዲያ ላይ የምታወቀው በድርቅናዬ ነው። ከዛ በተረፈ ምድር ላይ ሰው ሀቅ የለብኝም። ማንንም ሽሩሩ አልልም። ለእኔ በተናገርከው ልክ እንድትናገረው ፈልጋለሁ። ለእኔ ለእኔ በቃ ኢቭን ጠዋት ክያ ነበርክ እኔና ፍቅር ስናወር አይደለ? እኔ እናንተ ባወራን ወስቲ እዚህ ጋር መጥታችሁ ምድር አስመሳይ እባብ፣ እባቦች እናንተ አረንጓዴ ሳር ውስጥ ያላችሁ እባቦች ናችሁ። ሲጀመር እኔ ዱባይ ውስጥ አበሻ ማልቀርበው ለዚህ ነው፣ እባቦች። በቃ ጥቁር እባብ ናችሁ እናንተ። እዚህ ጋር ገብታችሁ ወደ ጊዮርጊስዬ ይይቲች ዴሊቨሪ ሄን አንተ ትለያለክ ኢቴች ደሪቨሪ አንተ ምድር ላይም ሰማይ ላይም ብክንፍ አውጥተህ መብረር ያለብክ ሰውነት። አረ እናንተ ገብርኤል ድፍት ያድርጋችሁ። ከዚህ በኋላ ግን አስመሳዮች ናችሁ፣ አስመሳዮች፣ አስመሳዮች እናንተ እኔ እኔ እኮ ታፍኜ ነው ዝም ያልኩትኝ፣ ትጸጥ ያልኩትኝ ታፍኜ ነው እናንተ ለእኔ ያላችሁ ሌላ ነው። እዚህ መ ኢቴች ደሪ ወልደ ጊዮርጊስ እኔ በቪዲዮ ውጥቼ ላውራ። አንዴ ቆይ መቤቴን ወይ ወ በቪዲዮ ጭ ያልጨረስኩኝ ለኒ እኔ ላይ አንድ እዚህ ሚዲያ ለመዋሸት አልፈልግም። መስረቅ አልፈልግም። የሰው ሀቅ አልፈልግም። እናንተ ዝም ብዬ ሳዳምጣችሁ ሳያዳምጣችሁ የመላእክት ስብሰባን የመሰለኝ መላእክቶች ሁላ ላይ የተሰበሰባችሁ ቅዱሳኖች የመጣችሁ ሁላ መስሎኝ ጸበል ጻዲቅ ላዘጋጅላችሁ እናንተ ወልደ ጊዮርጊስን እኔ እኮ ጠምጄ እንደዚህ እኮ ጠምጄ ወልደ ጊዮርጊስን ደውዬ ልክ ልኩን እኮ ነው የነገርኩትኝ። እዚህ ጋር መታችሁ እያመሰገናችሁ ትወርዳላችሁ። እኔ ቤቱ እንዳይበጠበጥ ነው ዝም ያልኩትኝ። እመኑኝ፣ ግን እመኑኝ፣ ቅድስ ገብርኤል ሰማይና ምድርን የፈጠረ አምላክ እናቴ ትሙት አሽመድምዶ ይጣላችሁ። አመስግናችሁ የሚወጣችሁ ሳታመስግኑም ያላችሁ እናንተ ትለያላችሁ። ምድር ላይ ወልደ ጊዮርጊስ ካለ ከአንዳንዳን አንበሳ አውርድላቸው ለዚህ ውሸታቸው እኔ ከፍለሃለሁ። እኔ በካርዴ መግዛት ስለማልችን ነው ወልደ ጊዮርጊስ አራት ሺህ ሰው መሃል እኔ ይቅርታ ማርያምን ንጹህ ሰው መሆነ እኔ አረጋግጫለሁ ሳላቅ ስለጠመድኩክ ሰማንያ እና ዘጠና ሺ ድርሃማቸውን ይዘህባቸው እንዳንገላታሃቸው እንዳስለቀስካቸው፣ ያ ሁሉ ተረስቶ ሄንዬ ትለያለህ ያለ። ጭራሽ አንተንማ ማመስገን ሁላ ያንሰኛል። ፈጣሪ ሆይ ደህና ደሩ። አመሰግናለሁ። ዱባይ ላይ ያላችሁ አበሾች ትለያላችሁ። በገዛ ፍቃዴ ከኢማራት ውጪ ነው መቆጠር እምፈልገው ነው። ከናንተ ጋር አበሻ ተብዬ መቆጠር አለ ለኔ በተናገርከው ልክ ግን ፍቅር ለሱ ነገር እኔ ታውቃለህ፣ ላንተ በሐቅ ጎን ሐቅ ሲነካ በሐቅ ጎን ኦምሌላ አድርጎ አንካም ሲትነካ በሐቅ ጎን አጋምጭክ ማውራት ይችላል። ነገር ግን መጥታችሁ ኔጋር ብላችሁ ወልደ ጊዮርጊስ እንደው በእመቤት የማርያም በጻድቃን የማርያም በአክሱም አጽዮን ይቅር በለኝ እሺ። ከዛ ግን ደሪቨሪ ይችላል በቃ እንደምትችል እናንተ ገብታችሁ እኮ አመሰግማሹ ኢትዮጵያ ነው ያለሁት አመሰግናለሁ በነገራችን ላይ አዲሱ ድራይቨር ካምፓኒያችሁ ስትከፍቱ አምባሳደር ታረጉኛላችሁ አመሰግናለሁ ወልደ ጊዮርጊስ ይቅርታ በአካል መጥቼ ይቅርታ ጠይቃለሁ በዚህ ልክ ግን አረንጓዴ ውስጥ ያለች እኔ ልከራችሁ ምንም በራሴ ህገ መንግስት ስለምተዳደር በራሴ ህገ መንግስት ስላቸው እራሴ እንቺዬ የምኖር ሴት ከማንም ምንም ስለማልጠብቅ ምንም ውሸት የሚባል ነገር ያንገሸግሸኛል። ክያ ነበረ ነበረች ህዊ ቤት ሆኜ ነበር ያወራው። የሰሙትን ሰምቷል። ግን ትለያላችሁ እናንተ ትለያ እና አመስግናችሁ ትለያላችሁ። ያላችሁ በሀያ አራት ሰዓት ውስጥ ኦርደር ወልደ ጊዮርጊስ ተንፍሼ ልጨርስ። እኔ በእግዚአብሔር በሀያ አራት ሰዓት ውስጥ ኦርደራችሁ ይደርሳል እና ሄኒ ደግሞ ከዘጠና ሺህ ድርሃሙ ወርደክ ደግሞ እንትን ነው ይሄ። ምንድነው ብራቸው፣ እንትን ከማለቱ በፊት ከስር ከስር ትሰጣቸው ነበር። ይሄ ስማቸው ትክክለኛ ስማቸው ከሆነ እኔ ወልደ ጊዮርጊስ በአካል መጥቼ እግር ክላይ ነው ይቅርታ የምጠይቅ። እናንተ ግን ታሳፍራላችሁ። ለእናንተ ራሱ አምስት ሺህ ሰው መሰብሰቡ ይቆጨኛል። ስትሰሩ በሀቅ ስሩ፣ ስታገኙ በሀቅ አገኙ። ምድር ላይ አንዴ ነው የምትሞቱት። ፈታ ብላችሁ ሀቅ ተናግራችሁ የወደደው የወደዳችሁ ይጠላችሁ ይጥላችሁ፣ ይሄ ይሁን ሀሳባችሁ። እባብ ግን አትሆኑ። ደህና ደሩት። መሲ የት ነው የምታመልጪው? አምባሳደር ልትሆን ነው። ለአዲስ ዴሊቨሪ ካምፓኒ ሊከፈት ነው እና አምባሳደር ትሆናለች ተብላለች፣ እና እሱንም ሰምቻለሁ። በነገራችን ላይ እንደው እኔ መቤቴን የእውነቴን ነው። እኔ ይሄንን እንትን የሚያደርግ ዴሊቨሪ ካምፓኒ ይምጣ። እንደነገርኳቸው እኔ ሱቆችን እንትን አድርጌ አንዱን ለአንዱ አደርጋለሁ። ከዛም ሌላ ዴሊቨሪ ምንድን ነው ቅድሚያ ከፍየው ገንዘብ ሰጥቶ እቃሚ ውስጥ ደሊቨሪ አለ። እንደዚ አይነት ነገሮችን እየሰራው ቆየውኝ ከኢትዮጵቺ ደሊቨሪ ከጀመርኩኝ በኋላ ጥሩ እንቅስቃሴዎች አሉ እሰራለው። ሰዎችም በጣም ምክንያቱም በተለያዩ ምክንያቶችም ብዙ ነገሮች መልካም ነገሮች አሉ። ነገር ግን ገንዘብ እንደ ሌሎቹ ላገኝ አልቻልኩ። አስር ቀን አስራ ሁለት ቀን አስራ ሰባት ቀን እንደዛ አካባቢ ነው ገንዘብ ማለትም ሂሳብ ተሰርቶ የሚላከው። ይህን ሄኖክንም እዛው የሚሰሩትንም ለማናገር ሞክር ያለውኝም ብዙ ነገርም ትብብር አድርገውልኛል። ነገር ግን ምንድን ነው አውቶማት ማን ነው የሚሰራው ስራ ማንዋል ስለሆነ እሱ እስከሚስተካከል ድረስ ጠብቀን ታገሰን ነው የሚል መልስ የሚሰጠኝ። በዛ ምክንያት ደግሞ ከድርጅቴ ወደ ሰላሳ ምናምን ሰራተኛል። እኔ ከስር ከስር ያለችን እያገላበጥኩ ነው ለመነሳትና ለመስራት እየሞከርኩ ያለሁት። ሁሌም ሄኖክን አስቸግራለሁ። ሁሌም አካውንቲንኳን አስቸግራለሁ። እንደዚህ አይነት መብራት ሲዘጋብኝ መብራት ዘጋብኝ፣ የወተት በቃ የተለያዩ ችግሮችን በየጊዜው አወራለሁ። በዛ በጣም ተሸማቀቅኩ እና ምንድን ነው ከዛ መጨረሻ ላይ አዲስ አመት አካባቢ በጣም ላሳጥረው ነገሮቹን እንዳይንዛዙብኝ፣ ነገሮቹን አዲስ አመት አካባቢ ሽፉን ፕሪንት አስደረግና ሽፉን ፕሪንት አስደርገን የምናስገባበት አጣን ሳንቲም ግን ያው ኢትዮጵያ ውስጥ ዴሊቨሪ ጋር ነበረ። ምክንያቱም እንዲሰጠን ሂሳብ እንዲሰራልን ጠይቀናል። ግን በተደጋጋሚ ቀድሞ ሂሳብ እንዲሰራልን ስለምንጠይቅ በተደጋጋሚ አንድ አይደለም እነሱን ሁሌ ስለምናስቸግር በጣም ተጨናነቅንና ያው ወን ወልዴ ጋር ደውለን ብድር ጭምር እስከ መጠየቅ ደረጃ ደረስን ማለት ነው። ሂሳቡን ቼክ ማድረግ ትችላለህ። ጥሩ እንንቀሳቀሳለን። ሂሳቡ ከዛ ይቆረጣል። ነገር ግን አዲስ ዓመት ሊያልቅብን ስለሆነ በጣም አጭር ቀን ስለሆነ እንዲያው ከዛው ላይ ቢቆረጥ ብሩን ከዛው ላይ ቢቆረጥ አንተ ግን ብሩን ቀድመህ ብትሰጠን እቃውን አውጥተን ብንሸጥ የሚል ጥያቄ ሁሉ አቅኖናል። ምክንያቱም እኔ ስለፈራው ባለቤቴ ደውላ በቃ እሱን ለመጠየቅ ሞክራለች ማለት ነው። እሱ ደግሞ በገንዘብ አማካይነት ከብዙ ሰዎች ጋር ስለምጋጭም እያጋጨኝም ስለሆነ እንደዚህ አላደርግም የሚል አይነት ነገሮች አሉ። እዛ ባለቤቴ በጣም አለቀሰች። እኛም ተጨናነቅ ቢ በዓል 15 ቀን ሲቀረው ነው። ዕቃም ያስገባ ነው። ያው በገንዘብ ማጠር ምክንያት ተበዳድረን አስገብተን ነገር ግን ምንድን ነው ደሊቨሪ በነበረን ቀሪ ለቀረጥ ለምን በሚከፈል ምክንያት ስለዘገየ ብዙ ነገሮች ተበላሽቷል። ነገር ግን ከዛም በኋላ ምንድን ነው ሄኖክም ተባብሮኝ የተለያዩ ሰዎችም ተባብሮ ሽፉኑ ከገባ በኋላ ስራዎችን እየሰራን ነበረ። ስራዎችን እየሰራን ባለንበት ሁኔታ ጥሩ ተንቀሳቅሰናል። ነገር ግን በተደጋጋሚ አሁንም እዚህ ጋር ፖይንቶች ላነሳ የምፈልገው ወልደ ጊወርጊስ የተለያየ ነገር ሰምተ ከሆነ ይቅርታ፣ እኔ ምንም ልል አልችልም። ለምሳሌ ገንዘብ ጥየቀ እሄዳለሁ ከምቀርባቸው ሰዎች ይሄድና ገንዘብ አበድሩኝ እንደ አንተ እኮ በደንብ እየሰራህ ነው ሲሉኝ፣ ከደሊቨሪ ጋር ስላለ ከደሊቨሪ ሲመጣ እሰጣችኋለሁ እስከዛ ውስጡ ብዬ እጠይቃለሁ ማለት ነው እንግዲህ ተቃመው አይደለም ገንዘብ፣ ለምሳሌ የገንዘብ መጠኖች አሉ። ይህን ያክል ገንዘብ መጠን ከዚህ አለ፣ በዚህ ቀን ሲመጣ እንደዚህ እሰጣለሁ ብዬ እጠይቃለሁ። ምክንያቱም የጠየቅኳቸው ራስሽ ሳሪ አንዴ ታስታውሽ ከሆነ መጥቻለሁ፣ ገንዘብ ጥያቄ ከሌሎችም ሄጃለሁ፣ ሜቢ ሶስት ሰዎችን አራሰው ሌላ እንደዚህ ለብዙ ሜቢ፣ አንቺ ሳራ ጋር መሲጋ መጥቻለሁ፣ ሳራ ላበሻ ጋር ሄጃለሁ፣ ምክንያቱም የምቀርበው ሰው ስላለ፣ አዲስ አመት ካለፈ ደግሞ ላይፍ የሙሉ ስለሚመሰቃቀል ያለኝ ዕቃ ተበድሬም ተቀድሜም ስላሳተምኩኝ ቀሪውን ከፍዬ የማስገባበት ስላጣሁኝ እንደዚህ እንደዚህ እንደዚህ አለብ እያለሁ ለምን ሄኖክ ጋር ደውልን በተደጋጋሚ አውርተናል። ለምን ወልዴ ጋር አልደወልክም? ባለቤት ደውላለች። ምክንያቱም የተረዳበት መጠን ሌላ ከሆነ ይቅርታ እሱ ጋር ደውላለች። ስለዚህ አማራጭ ስለሌለኝ ወደ ሌላ ሰዎች መሄድ ነበረብኝ። ስለዚህ ምንድነው የምለው ምክንያቱም ዋና ፖይንቱን እንድትረሱት የማልፈልገው ነገር ብር ሲሰጠኝ ይሰጣቸዋለሁ። እቃ አለኝ ከነሱ ጋር ይህን ያክል ሳንቲም አለኝ። በነጌቲቭ ነገር ሳይሆን በቃ እንዲረዱኝም እውነታውም ያ ስለነበረ ማለት ነው። ስለዚህ ይህን እያልኩኝ ለእናንተ ስለተናገርኩኝ ነበረኝ፣ ነው ነበረኝ፣ አዎ እግዚአብሔር ይስጥልኝ ነበረኝ። እና በአጭሩ ምንድን ነው ከዛም በኋላ ወደ መጨረሻው አካባቢ ስመጣ አዲስ ዓመት መጣ። በርከት ያሉ ገንዘቦችን ሰራው፣ በርከት ያሉ ገንዘቦችን ማለት ነው ምክንያቱም ማስረጃዎችም ስላሉ ሁላቸውም ስለሚያውቁት ማለት ነው። ከዛ መጨረሻ ላይ ምንድን ነው አዲስ ዓመት ሂሳብ ከኛ ቤት የሚሰራው ከአንድ እስከ አምስት ነው። ለሰራተኛ ደሞዝ የሚከፈለው እና ሁሉም ሰራተኛ እንደተሰራ ያውቃሉ። ሂሳባችን አንጣ ብለውኛል። አዲስ ዓመት ላይ አላከበርንም። አዲስ ዓመት አላከበርንም። ያላከበርን ምክንያት ገንዘብ እጃችን ላይ ብዙ ስላልነበረ ብሩ ከደሊቨሪዎች ጋር ስለነበረ ማለት ነው። ብዙ ሲበዛ ለመመለስ ስለሚቸግረኝ ይቅርታ ፍቅር። እሺ እሺ አዲስ ዓመት ከመድረሱ በፊት አንተና ባለቤትህ መተህ ብር ጠይቃችሁን እቃው ኦርደር ሳይወጣ ብር አልሰጠንክም። ኦርደሬ ሳይመጣ ብቻ ሳይሆን ከዛ በፊትም ተባብረህኝ ሀያ አራት ሰዓት ላይ እንሰራላለን ብለህ ሰርተኛል፣ ግን ሁሌም እናስቸግርሃለን። አንተ ለማስቸገር ወደ ወልዴ ሄደናል ነው ዋና እንጂ ተባብረህናል። ከዛ በፊት ሽፉኔ እንደዚህ እንደዚህ ነው ነው፣ እቃችሁ ሳይወጣ ግን ብር። አንድ ጊዜ ይጨርስ፣ ሄኖክ። ሙግት አይደለም። አንድ ጊዜ እሱን ይጨርስና ከዛ አንተ ትናገራለህ። እና ምንድን ነው በርከት ያሉ ገንዘቦች ነበሩ። ከዛ ማን ነው ሰራተኞች ገንዘባችን አንጣሉ፣ ገንዘባችን አንጣን ሲሉኝ በጣም ተጨናነቅኩና ከተለያዩ ሰዎች ጋር ተመላሽ ብሉ። ምክንያቱም ብር አለኝ እንደዚህ ያ ሲመጣ ሰጣችኋለሁ። ነገር ግን ሰራተኞች ወደ ቤተሰብ የሚሄዱ አሉ፣ ገንዘባቸውን የሚፈልጉ አሉ፣ እንደዚህ እንደዚህ እያልኩ የጠየኳቸው ሰዎች ነበሩና እና ቢ አሁን ምንድነው ገንዘቤን ሌላ ለማዋል አይነት ነገር ከሆነ አላልኩኝም አለኝ፣ ሲመጣ ሰጣቸዋለሁ። ቃል በቃል የተናገርኩት ነበረኝም፣ በትክክልም ነበረኝ። ስለዚህ እኔ ከአዲስ አመት በኋላም በፊትም የገንዘብ ረጅም ጊዜ የመቆየት ነገር አለ እንጂ ሌላ ችግር አለ ብዬ በፍጹም የተናገርኩት ነገር የለም። አሁንም ግን አስረግጬ ልነግራችሁ የምፈልገው ነገር ወልዴም የማያውቀ ከሆነ ይሄኔም ስለሚያውቀው ሁላቸውም ስለሚያውቁት ሂሳብ አስራ ምናምን ቀን ይቆያል። ለምሳሌ እኔ አራት ወራትን ሶስት ወር ከምናምን ከእነሱ ጋር ሰርቻለው በሶስት ወር ከምናምን ቀን ሂሳቤን ሳየው በአራት ቀንና በሶስት ቀን የመጣልኝ ሶስት ቀን ብቻ ነው። ሌላው ከአስር ቀን በላይ ነው። እኔ ደግሞ የድርጅቱን ስም ለማጥፋት ሳይሆን፣ ልጆችን ይንሳይ፣ እኔ በጣም ይቸግረኛል። ልጆችን ይንሳይ፣ እኔ በጣም ይቸግረኛል። እንደ ገንዘብ እያለኝ ለወተት መግዣ ለምን ይቸግራለሁ? ወተት እቃ፣ ለምሳሌ አዲስ አመት፣ በነጠላ ምክንያት ብዙ ብር ሳይኖር ነጠላ ስላላስገባው ብዙ ነገር ተሰርዞብኛል። ለምሳሌ እንደዚህ አይነት ነገሮች፣ የበፊት ዴሊቨሮች ደግሞ በ24 ሰዓትም በ72 ሰዓትም ስለሚሰጡ ይሰጡ። ያ ነገር እንዲቀረፍ፣ ያ ነገር እንዲቀረፍ፣ ለምሳሌ መቼ ነው ከመሲ ጋር ምሳ ስንበላ አውርተናል። ሳሬን ባለፈው አውርችሻለሁ ብይሻለሁ። ምክንያቱም እኛ ወልዴን ቀርበን እንድናወራው እንጂ ከጅምሩ ሶሻል ሚዲያ ላይ ደግሜ መውጣትን መታየትን አልፈልግም ነበረ። ለምን ነገሮቹ እንደሚከሩብኝ ለምን ነገሮቹ እኔ ብቻ ሳይሆን ቢቀርብ በሶስት ቀንና በአራት ቀን እንዲሆን ሂደን፣ ምክንያቱም ሌሎች አሉ፣ እኔ ብቻዬን አደለውም። ምክንያቱም ለምን አሁን ወደኋላ እንደተጎተቱ ባይገባኝም ሂደን ዛሬ ማታ ወልዴን በአካል አግኝተን አላበሻ የምናገኘው ከሆነ እንዲያው ድርጅቱ ለኛ የጀርባ አጥንታችን ነው። ብዙ ነገር አድርጎልናል። ብዙ ነገር ምክንያቱም ገቢያችን በጣም ከፍ አድርጎታል። ነገር ግን ምንድን ነው ባጀት የለለን ትናንሾች የሆኑ ድርጅቶች አሉ። ለምሳሌ እኔ በፊት ጥሩ ባጀት ነበረ። አሁን ደሞ ተራ ላይ ስለሆንኩኝ የስር የስሯን እያቀያየርኩ ስለሆነ እንትን ምለው ቢቀድ ከስር ከስር እንዲያደርግልን ሂደን እናናግረው ብለን እየተናጋገርን በነበርንበት ጉዳይ ወደ ሶሻል ሚዲያ ላይ መጣ። ያለው እውነታ ይሄ ነው። ሜይ ቢ የረሳሁት ነገር አለ ይመስለኛል። ምን ነበር የረሳሁት ነገር? የረሳሁት ነገር ምን ነበር? በጣም አዎ፣ የረሳሁት ነገር ምንድን ነው? በተደጋጋሚ ሄኖክ ጋር የተለያዩ ሰዎች ጋር ማለትም ሄኖክና አካውንቲንጎች እየደወልኩኝ ያልወጣልኝ ብርንም ገና ዴሊቨሪ ጋር ያለን ደምሮ የሰጡኝ ጊዜ አለ። ምክንያቱም ችግር ይሄን ሂጅ በማስረዳት አሁንም ወደ ወልዴ ለመሄድ የፈለግኩት እና የፈለግኩት ምክንያት የፈለግንበት ምክንያት ቀኑ እንዲያጥርልን ለመጠየቅ እንጂ እዚህ ጋር እንደም አንዳንድ ቃላቶች እንደሚወረወሩት አይደለም። ጨርሻለሁ። የምጠይቁኝ ጥያቄዎች ካሉ በስነ ስርዓት ወልዴም ሄኔም ምጠይቁኝ ካለ እመልሳለሁ። ያው በስተቲ ይቅርታ ጠይቃል። እሺ፣ እኔ መጠየቀ ጥያቄ ያው ለአዲስ አመት ዕቃ አዘግ ነበረ፣ ብር እጅ ላይ አጠረ እኛ ጋ የነበረክ ደግሞ ብር እሱን እላፊ ብር ጠይቀህን፣ ግን እቃው ሳይወጣ በሰባ ሁለት ሰዓት ሰርች የተሰራው ያለ እኛ ጋ ያወጣ ኦርደር ሀያ አራት ሰዓት ሳይሞላው ሰርች ይሰጣል። ብ እንቅልፋተን የሰራንበት ቀን አላረን። ከዛ ደግሞ እሱን ብር ሰተን በጣም ተደስተ። አንተም ባለቤትን መታችሁ አመስግናችሁ ነበር አደለ? እምባትን አንቆንም ጭምር፣ ምክንያቱም ማመስገን ብቻ አይገልጸውም፣ አመሰገናችሁም ቸገረኝ ባልከው ሰዓት ስለደረስንል አደለ በጣም ከዛ በተረፈ ግን እኛ አሁን የአንተ ኦርደሮች ለምሳሌ ማውራት አልፈለግም ግን መታወቅ ስላለበት ነው መቶ ኦርደር አውርተክ ሂሳብ የሚቆየውን ነገር ልንገር ስፔሻሊ አንተ መቶ እቃ አውርተክ ሀምሳው ተመላሽ ነበረ ምናልባት ልጆቹ ነገ ይሉናል ወይ ደግሞ አልተመቸኝም ማዳም ይዛኝ ሄደች እንደዚህ በሚል ምክንያት የተወሰኑ ኦርደሮች ካሄድም ሶ ያንን ኦርደር ልጅቷን ጠብቀን እስኪደርሳት ነው ሌላ አረብ ቢሆን ኖሮ አላነሳችም ከላስቀን ስላርጎ ይመልስልሀል አረን አንተ ደግሞ ምክንያቱም ነግሬክ እኛ ጋር ድራይቨር ደርሶ ሳታነሳለት ስትቀር ከኦፊስ ይላክልሀል እች ልጅ አታነሳም አትመልሱም ነበረ ይህ ነገር ስነግርክ አው እስታፎቼ ጋር ችግር አለ መስከረም ላይ ይቀይራቸዋል እንዳለ እስታፎቼ ብለሀል አይደለም እርግጠኛ ሳንሆን ያውቃ ሳይላክ ሂሳብን ልንሰራ አንችልም የደረሰው እኮ ተሰርቷል። ነገር ግን ለእኛ ብላ ያወጣው ዕቃ ሙሉ ሂሳብ መድረስ ስላለበት ልጆቹን እንታገሳቸዋለን። እዚህ ጋር እኔ ሊያዝህ አንተን ምክንያቱም እኔ በዚህ አሰራር ሜይቢ ለስድስት ዓመት አካባቢ ለሰባት ዓመት ቆይቻለሁ። ደሊቨሪ የሌሎችም ምክንያቱም የእናንተው ቅድም ስታወሩ እንደሰማሁት አዲስ ሰብ ስለሆነ መስመርም ለማስያዝ ይሆናል። ምክንያቱም የትኛውም ካምፓኒ ኦርደር ያወጣል። ኦርደር ሲያወጣ ግን ምንድነው በሀያ አራት ሰዓትና በሰባ ሁለት ሰዓት የደረሰውን ለምሳሌ እኔ መቶ ወርደር ላወጣ እችላለሁ፣ አስር ወርደር እችላለሁ። ከአስሩ አንዱ ደርሶ ሊሆን ይችላል። ያንዱ ይሰጠኛል፣ የዘጠዩ ብያለ ቅድም ሰምተ ከሆነ ከታችም ስለነበር ሰምተ ከሆነ አብዛኛው ነጋዴ የተቆራረጠ ሂሳብ አታምጡልን የሚል ሀሳቦች ስለነበሩ ሰው የምንወስደው የአብዛኛውን ሰው ነው። ለአንዱ የተቆራረጠ ለአንዱ አብዛኛው አሰራር ልንሰራ አንችልም። ሁሉም ካምፓኒ ደግሞ የራሱ የሆነ አሰራር አለው። የኛ አሰራር ይሄ ነው። ተስማምተን ኦኬ፣ እሺ ብለ ነው ፕላስ ደግሞ አብዛኛው ኦርደሮች ዌስት ሪጅን ነበሩ። ዌስት ሪጅን የሚወጣው ደግሞ በሳምንት ሁለት ቀን ነው። ሌላ ሌላ ድርጅት በሳምንት አንድ ቀን ነው 50 ብር እያስከፋላችሁ የሚያወጣው። እኛ በ25 ብር በሳምንት ሁለት ቀን ነው የምናደርሰው። ሶ የዛ ኦርደር ደርሶ ሂሳቡ እስኪመጣ መጠበቅ አለብን። ያንን ተነጋግረን ከመስከረም በኋላ አስተካከላለሁ፣ ስታፎችን ቀይራለሁ ብለ ቶላስ ደሞ መጨረሻ ላይ ያወራው ከመስከረም አሚን ከአዲስ ዓመትም በኋላ ከአዲስ ዓመት በኋላ ምናልባት ሁለት ቀን ወይ ሶስት ቀን ቢሆን ያወጣው ደውዬውላ እጠይቅ ያለሁ ምንድነው፣ እኛ ጋር ችግር አለ ወይ፣ በእኛ አሰራር የተፈጠረ ችግር አለ ወይ፣ ለምንድን ነው ኦርደር የቀነሰው ብለን አልጠየቅንህም? እንደዛ ስጠይቅ የመለስክልኝ ኦርደር ቀነሰ ብለህ ደውለህልኛል። ነገር ግን ግንአንድ ይቅርታ፣ እንደዛ ብዬ ስጠይቅክ አይ እስታፎቼ እንዳለ አሰናብቻቸው ነው ሌላ አዲስ